አይ ምናልባት ጊዜ የማይሸጥ መስሎች ሊሆን ይችላል፣ ግን እንደ ጊዜ ባለውለታ የለም። ጊዜ ጠብቆ ይከፍልሻል። ፍልስፍና ይቆየን ወይ ገዛ እንጂ። ሰላም ሰላም ቤተሰቦቼ እንዴት አላችሁ? ሁሉ ሰላም እግዚአብሔር ይመስገን፣ እኔ ያለው በቸርነቱ። በነገራችን ላይ ይህንን የቅመም እቃ በጣም ወድጀዋለሁ፣ እንደምታዩት በጣም ነው የሚያምረው። ለሰትዬ ስጦታ ነው ሳያመጣላት በጣም ወድጃለሁ። እንግዲህ እንትን ዶሮ ልጠብስ ነው ማለት ነው። አሳያችኋለሁ። ቅመም አድርጋለሁ ማለት ነው። ሁሌ ስሰራ ቅመም ለምንድን ነው ስታደርግ የማታሳየን ብላችሁኛል። ዛሬ ግን ላሳያችሁ ነው። ይህኛው ስለሚያቃጥል ብዙ አልጨምርም። ለምን ያቃጥላል። አሁን በደንብ አርጌ አቀላቅለዋለሁ። ጨው ደግሞ ጨምራለሁ ማለት ነው። እዚህ ጋር የጠበስኩት አለ። ግማሽ ጥብስ ነው የጠበስኩትኝ ማለት ነው። ግማሽ ጥብስ ነው የጠበስኩትኝ እንደዚሁ ቅመሙን አደር አርጌ ነው የጠበስኩትኝ፣ ግን አላሳየዋችሁ ይሄንን ስጠብስ ድስቴ እዚህ ጋር አለ ይህንን በደንብ አርጌ እንደዚህ ያቀላቅለዋለሁ ማለት ነው። ያው የአንድ ልጅ ካሜራ ስለሆነ ብዙ እንትን አይልም ታውቃላችሁ፣ ትንሽ ያስቸግራል። የአንድ ልጅ ካሜራ ማለት ነው። እንግዲህ ያ እንደምታወት አቀላቅየዋለሁ። አሁን ደስቴ ላይ ያደርጋለሁ ማለት ነው። እስኪ ዘይቴ እንግዲህ ሞቋል አልሞቀም የሚለውን ቼክ እናደርገዋለን ማለት ነው። በትንሽዬ ስጋ አንስቼ ዶሮ አንስቼ ቼክ አደርገዋለሁ። አልሞቀም፣ ስለዚህ ዘይቱን አጥፍቸው ስለነበረን እስከሚሞቅ ጠብቃለሁ። ይህን ከጠበስኩ በኋላ ይህን ቅመማ ቅመሙን እስከማቀላቀል ድረስ አጥፍቸው ነበረን። ዘይቱ ካልሞቀ ዘይቱን የጠጣባችኋል ተጠንቀቁ ማለት ነው። ከዛ ሽንኩርት እነከትፋለሁኝ። ይሄ ደግሞ ስዋያ ይባላል። እሱን አድርጋለሁ ድስቱ ላይ ይሄንን እየጠበስኩትን ግማሽ ስብስ በድስቱ እንትን ማለት ነው ማለት ነው። አሁን ሞቆልኛል ዘይቱ፣ እጨምራለሁ ያቱት እንደምታውቅ በደንብ ዘይት አልጠጣም ለነው። ትኩሱን ስለምጨምረው ዘይቱን ካሞቃችሁት በደንብ አይጠጣም። እሺ ቤተሰቦች፣ እንደሚታወቅ ጊዜ ይህ እንትን እያለ ነው የገለበጥኩት ነው ገልጫዋና እንግዲህ ማሽ ነው የማደርገው። መልዕክት ስለሚሰራ ቤተሰቦች እንግዲህ ደርሰዋል ማለት ነው። ያው የልብስ ማጠቢያ ድምፅ ስላለ ምናልባት ሌላ ድምፅ ላስገባበት ይችላሉ። እያቱም በጣም ድምፅ አስቸጋሪ ነው። ማሽናችን ማለት ነው። ቤተሰቦች እንግዲህ የመጨረሻው ነው ይሄ። ጨርሻለሁ። አሁን ምንድን ነው ማደርገው

ሙዝ የተቆላለው ሽንኩርት ላይ ይሄን ልጨምረዋለሁ። ይሄ ደግሞ ሶያ ነው የሚባለው፣ ግን አላውቀውም እኔ በአማርኛው። ሽንኩርትን ጠባብሼ እመለሳለሁ። እሺ ቤተሰቦች እንግዲህ እንደምታወቁ ሽንኩርቱን በደንብ አድርጌ አውቁላልቸዋለሁ ማለት ነው። ከዛም ምንድነው ማረገው ይህንን የጠበስኩትን ዶሮ በላው ላይ አደርገዋለሁ ማለት ነው። ምታወት ዶሮውን በአቁላለው ሽንኩርት ላይ አድርገዋለሁ ማለት ነው። ከዛም በኋላ ምንድነው ማረገው እዚህ ጋር ሶያ አለኝ ወይም ጨምራለሁ። አሁንም ድጋሜ ጨምራለሁ ሶያ አይበቃውም። ሁለት ገጽ ጨምራለሁ ከዚህ ይቀጥሉ ማለት ነው። ይሄን ነገር ግን አላቀውም። በኢትዮጵያ ሰሞን በአረቦች ብቻ ነው ማቀው በአረቦች ሶያ ይልካል እንደ ካል ነገር ነው። እና ግን ጠቁር ያለ ነገር ለቤት ነው የሚመስለው ማለት ነው። ቤት ይመስላል በቃ ግን ያው የካል ሽታ አለ። ስታሸቱት፣ ልክ እንደ ካል ነው። አሁን ይሄን ከጎኑ ሩዝ ተሰርቶ ይበላል ማለት ነው። ወደ ብርሃኑ አረኩላችሁ ጨለማ ሆኖ ስለዚህ በተለይ በተለይ አረብ ሀገር የአረብ ሀገር ምግብ አንችልም የምትሉ ሰዎች በጣም ቀላል ነው። የሆነት ብቻ ድፍረት ነው የሚያስፈልጋችሁ። ምግብ የአረብ ምግብ ለመስራት ድፍረት ነው የሚያስፈልገው። ስለዚህ ድፈሩና ስሩ ማለት ነው። በምግብ ስትመጡ ደግሞ አረብ ሀገር ክፍያው ራሱ አሪፍ ነው።